ያቃጥላል። በጣም በጣም በጣም ነው የሚያቃጥለው። ማርያምን ሀገራችሁ፣ ምግባችሁ የኢትዮጵያ ዲ ኢትዮጵያ

ወይ አምስት መቶ ነው ከእናም የሚጠጣው ነገር ምናምን ሰባት መቶ ብትከፍሉ ነው፣ ብዙም አይደለም። እና ይህን ግን ብዙ ቹ ሊይበሉ ይችላሉ። በዚህ ሀገር አምስት መቶ ዋጋ አላት። ኢትዮጵያ ላይ ማለት ነው ዋጋ አላት። ቤተሰቡ ማንኛውም ይህን ህል እንደበላው ካሳየኋችሁ በቂያችሁ ይመስለኛል።